ይሄ እንግዲህ እንደዚህ እንዳለ ነው የተዘጋጀው። በጣም አሪፍ ጣዕም አለው። በጣም ቆንጆ ነው። ሰዎች እንዴት ናችሁ? ዛሬ ደግሞ እንደተለመደው የጤና ቲፖቻችን ወይም ደግሞ ለእናንተ የሚያስፈልጉትን ነገር ነው ይዘንላቸው የቀረብ ነው። በዛሬ እንግዲህ ይዘንላቸው የቀረብ ነው የካሮት ጁስ ለሆድ ድርቀት እንዴት እናዘጋጀዋለን እንዴት እንጠቀመዋለን የሚለውን ይዤላቸው እንግዲህ እንዴት እንደሚሰራ ባጭሩ ነው ማሳያችሁ። የተላጠ ካሮት ንጹህ አድርጋችሁ አጥባችሁ ነው የምትጠቀሙት። ይሄ እንደዚህ ካጠብን ከተዘጋጀ በኋላ እንግዲህ እንደምታዩት ጁሰር ይኖራችኋል። ብዙ ጊዜ እንደዚህ አይነት ጁሰሮች ምንድን ነው በዚህ ጋር ቆሻሻውን በዚህ ጋር ጁሱን ስለሚሰጡን የተሻለ ኮንሰንትሬትድ የሆነ ጁስ እናገኛለን ማለት ነው። ንጹህ ጁስ፣ ቆንጆ ጁስ ስለምናገኝ ይሄን ነው የምንጠቀመው። አሁን እንግዲህ እንዴት እንደምንጠቀም ላሳያችሁ። ይሄን እንግዲህ እንደዚህ እያደረግን ነው የምንከተው። ኦረዲ የቆራረጥኩት ስላለ እንግዲህ ተመልካቾቻችን በዚህ መልክ የካሮ ጁሳችን ተዘጋጅተዋል። እንዳያችሁት ምንም አይነት ውሃ ወይ ደግሞ ሌላ ነገር አጨምሩበትም። ካሮ ጁስ እንግዲህ ካሮቱ እንደተላጠ ነው። ይኸው እንደምታዩት የሚያምር ከለር ወፍራም የካሮ ጁስ አግኝተናል። ይሄን የካሮ ጁስ እንግዲህ ማጣሪያ ካላችሁ በማጣሪያ ያጣሩት፣ ባታጣሩትም ችግር የለበትም ይሄ እንግዲህ እንደዚህ እንዳለ ነው የተዘጋጀው። በጣም አሪፍ ጣዕም አለው። በጣም ቆንጆ ነው። እንግዲህ የካሮ ጁስን ለምንድነው የምንጠቀመው ካላችሁን በይበልጥ ያው ከአይን መፍዘዝ ጋር በተገናኘ ካሮት ተመገቡም ይባላል። ከዛ ውጭ ግን እኛ በጣም የምንመክረው የሆድ ድርቀት ላለባችሁ ሰዎች፣ ድርቀት ላለባችሁ ሰዎች ከዚህ በፊት ነግሪያችሁ የጠየቃችሁ ምንድን ነው ምን ያህል ጊዜ መጠቀም አለብን? ስንት ካሮት ነው መጠቀም ያለብን? ብዙ አይነት ነገር ነው። እኔ ግን የምነግራችሁ ምንድን ነው፣ አሁን የሰራሁትን ካሮት አይታችኋል። የሚበቃችሁን ያክል ካሮት ብትጠቀሙ ያው ካሮት እንደምታውቁት ከመጠን በላይ ሆኖ ሊያሳምመን የሚችል ነገር ስላልሆነ ምን ያህል ካሮት ትጠቀማለሁ የሚለው ነገር እንደ ፍላጎታችሁ መጠቀም ትችላላችሁ። ሌላው ደግሞ ምንድነው የካሮቱን ምን ያህል ጊዜ ይጠቀማለሁ ካላችሁ እንግዲህ የሆድ ድርቀት በአንድ ቀን በሁለት ቀን ላይሻሻል ይችላል አንድ ሳምንት ሚኒመም ተጠቅማችሁ ካያችሁት በኋላ ውጤቱን ከወደዳችሁት እየደጋገማችሁ ብታደርጉት በጣም ፍቱን ነገር ታገኙበታላችሁ። ካሮት ለብዙ ነገር ጥቅም አለው። እኔ አሁን ሰው በይበልጥ የሚሰቃይበት ነገር ምንድን ነው የሆድ ድርቀት ስለሆነ ለሆድ ድርቀት በጣም ቆንጆ መፍትሄ ስላለው መጠቀም ትችላላችሁ። ሌላው ለሆድ ድርቀት እንደዚህ ካደረጋችሁ በኋላ ፌጦ እላዩ ላይ መጨመር ትችላላችሁ። አንድ ሻይ ማንኪያ ፌጦ ላዩ ላይ አድርጋችሁ ብትችሉ አሳድራችሁ ባትችሉ ደግሞ ወዲያው ነው ብትጠጡት፣ ለሆድ ድርቀት ደግሞ የበለጠ ቤኔፊት ታገኙበታላችሁ። ስለዚህ ካሮጁስና ፌጦ አንድ ላይ ብታደርጉበት የበለጠ ይሆናል። ያንን ደግሞ የማታገኙ ወይ ደግሞ ያንን መጠቀም ጊዜ ለሌላችሁ ሰዎች ካሮጁስ ወዲያውን አዘጋጅታችሁ ለምትጠቀሙ ሰዎች በዚህ መልኩ ብትጠቀሙ ለሆድ ድርቀታችሁ መፍትሄ ታገኙበታላችሁ። ስለዚህ እንግዲህ እንደዚህ አይነት ጤና ምክሮችን ከፈለጋችሁ ፎሎ፣ ላይክ፣ ሼር ማድረጋችሁን አትርሱ።